በፓርላማ ጸደቀ። ኢትዮጵያ የባህር በር ለማግኘት የጀመረችውን ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑን በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገለጹ። በአክሱም ከተማ በጭንቅላታቸው ተጣብቆ የተወለዱት መንትያ ህፃናት በጥሩ የጤንነት ሁኔታ ላይ ይገኛሉ ተባለ። ወደ ዋናዎቹ ዜናዎች አልፋለሁ። የትግራይ ጊዜ አስተዳደርን የስልጣን ቆይታ ለተጨማሪ አንድ ዓመት ማራዘም የሚያስችል የማሻሻያ አዋጅ በህዝብ ተወካዮች ምክር ቤት ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜ አስተዳደርን የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅቦ መጽደቁ ተገልጿል። ዛሬ ማክሰኞ መጋቢት 23 2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን፣ በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት የድርጊቱን በቁጥጥሩ ስር ማዋል ካልቻለ የፌደራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌደራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆኑ ጊዜ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜ አስተዳደር የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከስድስት ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩት ግለሰቦች ላይ ተጨማሪ የ14 ቀን የምርመራ ጊዜ መፈቀዱ ተሰማ። ብርቱካን ተመስገንን በተመለከተ በመገናኛ ብዙሀን ከተላለፈው ሀሰተኛ ከተባለው ዘጋቢ ፊልም ጋር በተያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቅዷል። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጥዑመ ልሳን፣ የኢቤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራ ፕሮግራም ዋና አዘጋጅ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ንጥር ደረጀና መታገዝ አለሜ ናቸው። በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ፅንፈኛ እና ፀረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የፀረ ሰላም ቡድን አመራሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ትዕልኮ በመቀበል የስራ ባህሪዋቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻዎችን ለችሎቱ አቅርበዋል። ፖሊስም የምርመራ ሥራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባሳለፍ ነው ዓርብ መጠየቁን ተከትሎ ፍርድ ቤቱ በዛሬው ዕለት የፖሊስን ጥያቄ በመቀበል 14 የምርመራ ቀን ፈቅደዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑን በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገለጹ። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ከኢዜአ ጋር ባደረጉት ቃለምልልስ እንደገለጹት ኢትዮጵያ የባህር በርን ለመጠቀም ያቀረበችው ጥያቄ ሰላማዊና የዲፕሎማሲ አካሄድ ተገቢነት አለው። ለኢትዮጵያ የባህር በር ማግኘት ከፍተኛ የህዝብ ቁጥር የሚኖርባትና ኢኮኖሚያዊ እድገት ለማስቀጠል የሚያግዝ መሆኑን ጠቁመው በአሁኑ ወቅት ኢትዮጵያ የባህር በር ለማግኘት የምትከተለው ሰላማዊ ዲፕሎማሲ አካሄድ ተገቢ መሆኑን ተናግረዋል። የኢትዮጵያን የባህር በር መሻት ለፍትሐዊ ቀናይ የሆኑ የዓለም ሀገሮች ሁሉ በትክክል ያዩታል የሚል እምነት አለኝ ያሉት አምባሳደር አብርሃም ከፍተኛ የህዝብ ቁጥር የተሸከመች ሀገር የባህር በር አጥታ ልትኖር አይገባትም ብለዋል። የኢትዮጵያ የባህር በር ጥያቄም እያደገ የመጣውን ኢኮኖሚ ለማስተናገድ አስፈላጊ መሆኑን ገልጸዋል። ይህንን ሁኔታ የማረዳ መንግስት ሆነ አገር ስለማይኖር በሰላማዊ የዲፕሎማሲ አካሄድ መፍትሄ የሚያገኝ ጉዳይ መሆኑን ተናግረዋል። የባህር በር ጉዳይ ለኢትዮጵያ ኢኮኖሚያዊ እድገት ና የህዝቦቿን ተጠቃሚነት ለማስቀጠል መፍትሄ ማግኘት እንደሚገባው አስገንዝበዋል። በአክሱም ከተማ በጭንቅላታቸው ተጣብቀው የተወለዱት መንታ ህፃናት በጥሩ የጤንነት ሁኔታ ላይ ይገኛሉ ተባለ። የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዛሬ ባቀረው መረጃ መሰረት ሂያብና ውህበቱ የተሰኙት ህፃናት በሆስፒታሉ ከተወለዱ አንድ ዓመት ሞልቷቸዋል ብሏል። ህጻናቱ በአሁኑ ሰዓት የበለጠ የህክምና እንክብካቤ በሴንት ሉዊስ ሚዙሪ ውስጥ እንደሚገኙ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ፕሬዝዳንት ቭላዲሚር ፑቲን ተናድቻለው፣ እጅግም ተበሳጭቻለው ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥ እያለው አለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራ ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖር፣ አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረ ነው። ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተአማኒነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት ፑቲን በተኩስ አቁም ካልተስማሙ ፑቲን በተኩስ አቁም ካልተስማሙ የሩሲያ ነዳጅ የሚገዙ ሀገራት ላይ 50 ፐርሰንት ታሪፍ ለመጣል ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ሲሰጡ አይደመጡም ነበር። የአሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬንን ጦርነትን ለመግታት ሲወያዩ፣ ትራምፕ ዜሌንስኪን እንጂ ፑቲንን አልወቀሱም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዜሌንስኪን እንዲተካቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም። ጠነስትልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።